እኔ የምኖረው ለራሴ እንጂ ለሰው አይደለም። ሰው የፈለገውን ማውራት ይችላል። አይ ዶንት ኬር ስለማንም ስላንቺም፣ አይመለከተኝም፣ ስለማንም እኔ ራሴን ህይወቴን ጠንቅቄ የምኖር ሰው ነኝ። ገባሽ ማለት ነው። ሬ እኮ እንደ ፈንደ ስሙ ነው ፍትፍት አድርጎ የሚያቀርበው እንት ነው ያቀርበው። እሱ የምር ግልጽ ነው፣ ግልጽ ነው የሚናገረው። እሱ ደግሞ ምክሩ ደስ ይላል፣ በቃ በጣም ነው የሚመክረው። ምናለ አንድ ጊዜ የደንቆሮ የደንቆሮ ደንቆሮ ነው ያለው አካባቢ ላ እሱ ተሳስቷል። እንደዚህ ማለት ነው የለበትም እንዴ ደንቆሮ ደንቆሮ ማለት ነው አንድ ደሞ የሆነ ሰው ነገር ያበላሽል እንጂ ነገር አያስተካክልም ካለበት በስነ

አረ ምን አገኘላት አለው። አንቺ እኮ በስማ ሚጥሚጥ እኮ አምጪ ታዲያ። ድንግል የሆነ ሰው ዛሬ እኮ አለ። ሲንግልና ድንግል አንድ ጻፉ። ድንግል አለ አግኝተሻል። በቃ ተረዳድ ሁለታቸው አውሩ። ዛሬ የሆነ ልጅ ድንግል አውቀሻዋል ግን፣ ሄፓ ማን እንደሆነ፣ የሜር ባል ማለት ነው። የሜሮን ባል የሜሮን ማን ነው ማለት ነው።

እያየሁት ነበረ። እንዴ ታዲያ እኔ አልችልም እሱን እንዴ ይሄ የኔ እና ላይ እናታችን እኮ ይለያያል። ርታ ተመለሽ ወደ እራስሽ ተመለሽ። ተመለስንሽ ውዴ መረት፣ እኔም እኮ ሊወጣ ነኝ ውዴ፣ ልወጣ ነኝ። እንደዚህ ከተጫወትን ይበቃናል። ሆ ልንጨቃጨቅ መተን ተው፣ ነው መረት የኔ ሁል በቤቴ